ጌታቸው አሰፋ ሳሙራይ ንስና አብይ አህመድ በላይ ገብረ ጻድቅ በአጼ ኃይለ ስላሴና በደርግ ዘመን በደህንነት መስሪያ ቤት ውስጥ ሰርቷል። የኮነሬል ተስፋ ወልደ ስላሴም የደርጉ የድርጉ የደህንነት ሚኒስትር አማካሪም ነበር። በሸገር ራዲዮ ላይ ለተከታታይ ሳምንታት በሰጥተው ቃለ ምልልስ ውስጥ እንዲህ የሚል መልእክት ይገኝበታል። ደርግ ስልጣን እንደያዘ የደህንነት መስሪያ ቤቱን ስም ማጥፋት ስራዬ ብሎ ያዘው። ስልጣኑን ለማጽናት ይሆንልኛል በሚል የአጼ ኃይለ ሥላሴ የደህንነት ተቋም ስሙን አጠለሸው። ህዝቡ የደረሰበትን በደል ሁሉ በዚህ መስሪያ ቤት ምክንያት የተፈጸመ አስመስሎ አቀረበው። ይህ ብቻ ሳይሆን እንደ ኮሎኔል ሰለሞን ክብረት ያሉ ቁልፍ አመራሮችን ገደለ። በኋላ ላይ በራሳቸው በኮሎኔል መንግስቱ ላይ ሳይቀር የምክድር ሙከራ ሲደረግ

የራሱን ስራ የታደራሽ ማክተም ብቻ እንደነበር በተለያዩ አጋጣሚዎች አብራራ። ይህን ለማረጋገጥ የፍትህ ሰቆቃ የሚል ዘጋቢ ፊልም በማዘጋጀት በሁሉም የሀገሪቱ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት እንዲተላለፍ ተደረገ። በዚህ ዘጋቢ ፊልም የተካተቱት በተቋሙ ደረሰብን ያሉት ስቃይ እንዲናዘዙ ሲደረጉ ታየ። አንዱ ባልዋለበት ወንጀል ታስሮ ሚስጥር እንዲያወጣ መገረፉን ጨለማ ክፍል ለቀናት መታሰሩን ካለ ልብስ ሲሚንቶ ላይ እንዲተኛ መደረጉን፣ ምክንያቱም ከወገብ በታች ያለው የሰውነት ክፍሉ የማይታዘዝለት መሆኑን እያለቀሰ ተናገረ። ሌላው ተከላይ ሌላው ተክላይ የሚባል ትግረኛ ተናጋሪ ጸጉሬን በጠይት ላጅን ሲል ቃሉን ሰጠ። አንዴ ደግሞ እስራ ቤቱ በተፈጸመባት ግፍ ምክንያት ከወገቧ በታች መንቀሳቀስ እንዳትችል መደረጓን ተረከች። ሆኖም በተዘጋጀው ዘጋቢ ፊልም ውስጥ ይህንን ምስክርነት ስትሰጥ የታየች ግለሰብ ፊልሙ ከተላለፈ በኋላ ወደ ትኩራይ ተጉዛ ተታልያለሁ አለች። ጉዳቷ ምክንያት በጤና እክል የመጣ መሆኑና ቃለመልሱ ስም የሰጠችው በገንዘብ ተስማምታ እንደነበር ተናገረች። ይህንን በሁሉም የመንግስት መገናኛ ብዙኃን የተላለፈን ዶክመንተሪ በተመለከተ የህዋት ባለስልጣናት ምንም አይነት አስተያየት እንዳላቸው ለማወቅ የያኔውን የህዋት ስራ አስፈጻሚ አባል አስመላሽ ወልደን ስላሴን ጠይቀው ነበረ። እርሱም አበይ አንተነ ያሰራኸው ስንለው ደመቀ ነው አለን። ደመቀ ሲጠየቅ ደግሞ ራሱ አበይ ነው ቢሮ ውስጥ ያሰራዋልን አንዱ በሌላኛው ላይ አመካኝ በማለት በመሰላቸት እንደመለሰልኝ ያስታውሳለሁ። የሆነ ሆኖ ድራማም ጽፎ የደህንነት መስሪያ ቤት ቤቱ ትግረኛ ተናጋሪዎች ብቻ ህዋት አለማለቱን ልብ ይላሉ። የሚገርፉበት ግብረ ሰዶም የሚፈጽሙበት፣ አካል የሚያጎሉበት፣ የሚያኮላሹበት ወዘተን እንደሆነ ገለጸ። ሁሉም የደህንነት መስሪያ ቤቱ ትግረኛ ተናጋሪዎችን ከስራ አባረረ፣ አብዛኞቹን አሰረ። የደህንነት መስሪያ ቤቱ ስራ መሰላል ሳይሆን መግረፍ ነው። እንዲህ ብሎ የሚጠይቅ ቢኖር እንኳን ሰሚ አልነበረም። የሚገርመው ነገር የፍትህ ሰቆቃ በሚል ርዕስ በቀረፈው ዶክመንተሪ ላይ ተጎጂነን ብለው ቀርበው ከነበሩት ውስጥ አንድ ሰው የደህንነት መስሪያ ቤቱ ባልደረቦች ሲታሰሩ ምስክር ሆኖ የመጣ አለመኖሩን ነው። አንድም የዚህ መስሪያ ቤት ባልደረባ በነዚያ ዶኩመንተሪ ላይ በቀረቡ ሰዎች ላይ ጉዳት አድርሷል ተብሎ የተከሰሰ የለም። ከዚያም ይልቅ ኤርትራን በመሰለል ምክትል ዋና ዳይሬክተሩ ያሬድ ዘሪሁንና የውስጥ ደህንነት ዋና መምራ ኃላፊው አማናይ ክሮስ ሌሎችን ከሰሰ። እንዲህ ያለ ሁኔታ በዓለም መድረክ ታይቶም ተሰምቶም አይታወቅም። እንኳን በባላንጣነት የኖሩ ሀገሮች ይቅርና ፍቅር በፍቅር ናቸው የሚባሉ ሀገራትም አንዳቸውን ሌላኛውን ይሰላሉ። እናም ኢራን አረቦችንና እስራኤልን አይሁዶች አረቦችንና ፋርሶችን፣ አሜሪካውያን ዱሻያና ቻይናን ወዘተ የሰለሉ ዜጎቻቸው አይከሰሱም። እንዲያ ነው የሚሆነው። ተቃራኒው ነው። የኤርትራ መንግስት በምስራቅ አፍሪካ በጥባጭነቱና በወራሪነቱ አፍሪካ ሕብረትና የተባበሩት መንግስታት ጭምር ማዕቀብ የጣሉበት ነው እንጂ እጅግ የተለያየ የፖለቲካ ርዕዮትና ሀገራዊ አተያየት ያላቸው አንዳንዶች ከኢትዮጵያ ለመገንጠል የተነሱ አንዳንዶች በግብፅ ድጋት ሰሜን ኢትዮጵያ ለማውደም መነሳቸውን ያመኑ ከፊሎች የነሱ የበላይነት የበረታ አባት ሀገር የመምራት ግብ ያነገቡ ወዘተረፈ 11 ድርጅቶችን ያስጠለለችው ኤርትራ የወቅቱ መንግስት ዋና ጉዳይ ብትሆን የሚጠበቅ ነው። ወንጀል ይሆን የነበረው ይህን ተግባር እየፈጸመች ያለው ኤርትራን አለመሰለል ነበር። እንዲያም ሆኖ የደህንነት መስሪያ ቤቱ ባልደረቦች አንዱን ወንጀል ኤርትራን መሰለሉና መታሰርና መከሰሳቸው ኢሳያስ አፈወርቅ እጅ መንሻነት ቀረበ። ለኤርትራ መንግስት፣ ለአሜሪካ መንግስት በአስመራ ለከተሙ ለኢሳያስ ለግብፅ ተላላኪ የሆኑ የኢትዮጵያ ተቃዋሚ ድርጅቶች መረጃ ቀብልና አገሬን እሰልል ነበር ብሎ ማውራት የሚያኮራ ተግባር ሆነ። አብይ ለኦነግ መረጃ ቀብል እንደነበር ኦነግም ራሱ ጠቅላይ ሚኒስቴሩም አምነዋል። ሀገርን መሰለል ጀግንነት፣ ለሀገር መሰለል ደግሞ ወንጀል ሆኖ በዚህ መልኩ እንደ ያሬድ ዘሪውንና ተስፋ ወርቅ ያሉ የሌላ ብሔር ተወላጆች ኃላፊዎችን ጨምሮ ሁሉንም የትግራይ ተወላጅ አባላት አመራሮችን አሰረ፣ አባረረ። በኋላም የትግራይ ተወላጆችን ለመሰለል የትግረኛ ቋንቋ የሚችል ሰው ያስፈልገው ስለነበር በደህንነት መስሪያ ቤት ውስጥ ኤርትራውያንን ሰገሰገበት። የማህበራዊ ሚዲያ ዋና መምሪያ የሚል ክፍል አቋቁሞ በአንድ ሲዳማና በአንድ ኤርትራዊ እንዲመራ አደረገው። ከዚያም በማህበራዊ ሚዲያ ኢሳያስና አብይን የሚቃወም ጽሁፍ የጻፈው ሁሉ ይታደን ጀመር። የጃን ወይ ና የደርግ ስለላው መስሪያ ቤት ባልደረባ የነበረው አቶ በላይ ገብረ ጻዲቅ በእርሱ ዘመን የነበረውን ውለት በተመለከተ እንደተናገረው ጠቅላይ ሚኒስትር አብይም በዚያ መስሪያ ቤት ባልደረቦች የግድያ ሙከራ የተደረገበት በማስመሰል አገሪቱን ሕዝብ በመበደል ተቀዳሚ ይህ ተቋም እንደሆነ ደጋግሞ በመናገር ስሙን አጠፋው። ሰዎችም እንዲሁ በኢትዮጵያ ሀብት ጊዜ ሰለጠኑ። ሀገር የሚጠቅሙ ብዙ ባለሙያዎች የያዘውን መስሪያ ቤት ዘር ማንዘር እየመረጠ ሰራተኞቹ እንዲባረሩ ተደረገ። የመስሪያ ቤቱ ሰዎች ያጠፉት አንዳሽ ጥፋት የሚል ዱልዱም ክርክር የለኝም። የኢህአዲግ ጸረ ዲሞክራሲያዊነት መተግበሪያ ተቋም ነው። ካገለገሉት አንዱ ነበር። ምርጫ ሲደርስ ጋዜጠኛና ፖለቲከኞችን የሚያስል ፖለቲካ ፓርቲዎችን እያደን የሚያዳክም የሲቪል ማህበረሰብ ተቋማትን እንዳይኖሩም እንዳይጠፉም የሚያደርግ በጥቅሉ የተቃውሞ ድምፅ ማፈኛም ነበር። እንዲህ ባሉ ወንጀሎች ቢጠየቅ አሳማኝም የተሻለም ሊሆን ነበር። ነገር ግን ኤርትራን አሁና ግን ግንቦት ሰባትን ወዘተን ሰልላችኋል ብሎ መወንጀል ለምን ስራ አቁማችኋል ተቀመጣችሁም ከማለት አይተናነስም እነዚህ ድርጅቶች ሽብርተኛ ያለው ራሱ አብይ አባዱላና መሰል ኦሮሞ አመራሮች አባል በነበሩበት ፓርላማ መሆኑን ልብ ይላሉ። ለዚህ ጽሁፍ ስል እነ ወነግ ሽብርተኛ ሲባሉ የተቃወመ ወይንም ድምፁን ያቀበይ ፓርላማ አባል ስለመኖሩ ካለ ጉባኤውን ለመመልከት ሞክር ያለው አላገኘሁም። የደህንነት መስሪያ ቤቱ ምርጫ ሲደርስ ሰዎችን እንደሚያስር ወይም እንደሚያሳስር ዜጎችን በጥርጣሬ ብቻ እያፈነ እንደሚወስድ ወዘተረፈ በወቅቱ ችግሩ ከደረሰባቸው ሰዎች ይሰማል። ይሁን እንጂ ከአንጋፋው የግብጽ ደህንነት መስሪያ ቤት ጋር አንገት ለአንገት ተናንቆ የህዳሴ ግድብን ያስጀመረ ያልሻ በመመረበት አጽ ኢትዮጵያ ላይ የታወጀውን ጂሃድ ያከሸፈ ጀኔራል ጣመቆይቶም ወዲ መቀለ የሚመራው የኤርትራ ሪጂናል ኦፕሬሽን ዳይሬክቶሬት በኢትዮጵያ ሰማይ ስር ዝር እንዳይል ያደረገ ዜጎችን በሁሉም የአገሪቱ ክፍል ያለ ስጋት እንዲንቀሳቀሱና ሰርተው እንዲገቡ ማድረግ ያስቻለ ድምቅ ተቋም ነበረ። እንዳቱ አንዳርጋቸው ጽጌ ያለውን እንግሊዛዊ ደግሞ በግብጽ ገንዘብ እየተንሸራሸረ ኢትዮጵያውያንን ለማጫረስ ሲያቅድ ከኢሳይያስ አፈወርቂ እንጨት ፈላጭ ነጥቆና ከአስመራ መሸታ ቤቶች አውጥቶ እስር ቤት የሚወረውር መሆኑ ማንም አይክድም። እንዲህ ያለ ጀግድነት የነበረው ተቋም ከአብይ ሰራሹ መስሪያ ቤት ጋር ማነፃፀር አስቂኝ ይሆናል። አፕልና ብርቱካን እንደ ማነፃፀር ነው። የሆነ ሆኖ የአብይ ደንነት መስሪያ ቤቱን ለምን ጠመደ የሚለው መሰረታዊ ጥያቄ ነው። ለምንስ፣ ምን ያህል ስሙ እንዲጠፋ አደረገው የሚለው ነው ዋናው ጉዳይ። ለዚህ ጽሁፍ ሐሳብ እንዲያወጡ የተጠየቁት የአብይ የቀድሞኛው ባልደረቦች ሁለት ምክንያቶችን ያቀርባሉ። አንደኛው በህዝቡ ውስጥ ቅቡል ሆኖ ለመግባት የትግራይ ተወላጆች በዙባቸዋል ለሚባሉ ተቋማትን መጠረጅና ማዋረድ ያስፈልግ ስለነበረን ይላሉ። አብይና ግብረ አበሮቹ የትግራይ ተወላጆችን በመጀመሪያ የቀንጅብና ጸጉረ ልውጥ፣ በኋላም ጁንታና ባንዳ ያለ ለማዋረድና ለማሳደድ የሞከሩት እነዚህ ሰዎች ስልጣን በያዙበት ወቅት በተቆጣጠሯቸው ተቋማት ህዝብን ሲበድሉ እንጂ ሀገር ሲጠቅሙ አልኖሩም ለማለት ነው። ልክ በላይ ገብረ ሳዲቅ ስለ ደርግ ሲናገር እንዳለው ህዝቡ የደረሰበትን በደል ሁሉ በዚያ መስሪያ ቤት ምክንያት የተፈጸመ አስመስሎ ለማቅረብ ነው። ሁለተኛው ምክንያት አብይ ከጌታቸው አሰፋ ጋር በነበረበት ጸብና የግል ፍርሃት ምክንያት ነው። ሁለቱ ሰዎች የማይስማሙ መሆናቸውን በኢህአዴግ ሰፈር ይታወቅ ነበር። እርግጥ አቤ ስልጣኗን እጁ እስኪያስገባ ድረስ የደህንነት መስሪያ ቤት ውስጥ የሚቆጣጠሩ ድረስ ለጌታቸው አሰፋ ያለው ጥላቻ ሲደባበቅ ከርሟል። ጌታቸው በአንጻሩ የአብይን አይረቤነት በያጋጣሚው እየተናገረ ቀጥሎ ነበረ። አቢ እድሉን ካገኘ ይችን ሀገር የሚያፈርስ ነው፣ አጥፊ ነው፣ ወዘተ በማለት ኢህአዴግ ስብሰባዎች ላይ ሆነ በመንግስት መድረኮች ላይ ሲናገር እንደነበረ ብዙዎች ያስታውሳሉ። በ2010 ዓ.ም አብይ ወደ መንበረ ስልጣኑ ሊመጣ አካባቢ ለ10 ወራት ታውጆ የነበረው አስቸኳይ ጊዜ አዋጅ እንዲሆነ ህዝባዊ አመጾች በአዲስ አበባ ዙሪያ እንደተቀጣጠሉ ቀጠሉ። ይህንን እያደረጉ ያሉት ደግሞ ራሳቸው የኦሮሚያ አመራሮች በተለይም አብይ አህመድ በሙስናና ከማነስ ከፌደራል ጠቅላይ አቃቤ ህግ ተባሮ ኦሮሚያ የገባው ብርሃኑ ጸጋዬ፣ ለማመገርሳ ወርቅነህ ገበየሁ፣ ደመላሽ ገብረ ሚካኤል፣ ኑር የሚባል የክልሉ የጸጥታ ኃላፊና መሰል ሰዎች ነው የሚል የተጠና መረጃ በጌታቸው አሰፋ የሚመራው የደህንነት መስሪያ ቤት አጠናከረ። በአዲስ አበባ አካባቢ በሚገኘው ጥላ በተባለው የጂምናዚየም ቤት ውስጥ እየተሰባሰቡ እንደሚዶሉትም ሰማ። በዚህ ስብሰባ ላይ አልፎ አልፎ ደመቀ መኮንንም በተጋባዥነት እንደሚገኝ የጌታቸው አሰፋ መረብ ያውቅ ነበረ። የደህንነት መስሪያ ቤቱ እነዚህ ሰዎች አገሪቷን ያጠፏታል። ከባድ ሙስና መረብ ዘርግተው እየዘረፉ ነው። ገምሹ በየነን፣ ጌቱ ገልቱንና አለማየሁ ከተማን ጨምሮ ሌሎች ኦሮሞ ነን የሚሉ ባለሀብቶች እነዚህ ኦሮሞ ባለስልጣናት በዱባይና በአሜሪካ መኖሪያ ቤትና ሌላ ሀብት እንዲያካብቱ አድርጓቸዋል። በዚህም በተጨባጭ ማስረጃ አለን። አብይ በአንድ ድርጅቱ ውስጥ ከፍተኛ የአክሲዮን ድርሻ ገዝቷል። ከሙስና ጋር በተያያዘ የአባዱላ ጉዳይ የአደባባይ ሚስጥር ነው። በተደጋጋሚ በድርጅት ስብሰባ ላይ የተነሳውና እና ያመነውን ጉዳይ ነው። ትግላችን ይህንን ሀብት የማዳን ነው። ሀብታቸውን ለማዳን ተጠያቂነት እንዳይኖር ለማድረግ የተጀመረ የግጭት የማጋጋል ስራ እየሰሩ ነው። ኦሮሚያ አባቶሮ በሚባል ጉድን አቋቁመው ግድያ እየፈጽሙ ነው። ስለዚህ መታሰር አለባቸው በማለት ለኃይለ ማርያም ደሳለኝ ምክረ ሐሳብን አቀረበ። አብይ እግዚአብሔር ታርቃቀብነት የመጣ ነው ብሎ የሚያምኑ ኃይለ ማርያም ይችን ድፍረት አጣ። በኋላ ደህንነት መስሪያ ቤቱ እየደረሰበት ከሆነ ራሱ ኃይለ ማርያም የዚሁ አካል ነበረ። በባሚስ አካባቢ እየተሰበሰበ የሚዶልተው የኦሮሞ የኦሮ አማራ ቡድን ተለቃቅሞ እንዲታሰር ጌታቸው አሰፋ ያቀረበው የውሳኔ ሐሳብ ጠቅላይ ሚኒስቴሩ ለኮማንድ ፖስቱ ይነግረዋል በማለት ቢሮክራሲያዊ ያደረገው፣ የዚህ አስቸኳይ ጊዜ አዋጅ ኮማንድ ፖስት ኃላፊ ደግሞ ጀነራል ሳሞራ ዩኑስ ነበር። ኃይለማርያም ለሳሞራ ሲደውል ጌታቸው ያቀረበው ውሳኔ ሐሳብ ተግባራዊ እንዲያደርግ ጠየቀው። ትእዛዙን በደብዳቤ ያሳውቀኝ ሲል መለሰለት ሳሞራ። ጀነራሉ ይህን ሐሳብ ያመጣው ጌታቸው አሰፋ መሆኑን ያውቃል። በሁለቱ መካከል ያለው ጠብና መካረር ደግሞ ለጋራ ስራ አልተመቸም ብቻ ሳይሆን አገሪቷን ይዟት እየጠፋ መሆኑ ግልጽ ነበር። አንዳቸው በአንዳቸው ላይ የሚፈጽሙ ደባና ሴራ እንዳብይ ያሉ ግለሰቦች ቀዳዳውን እንዲጠቀሙበት አግዟቸዋል ነገሩ 2012 አዲስ ዓመት መቀበያ ላይ በቤተ መንግስት ግጥም ያነበበች አንዲት ወጣት እንዳለች ነው። የፉክክር ቅድሚያ በርሃብ እየጠና ከደፋ ነው ጠግቡ ውሻችን በለጠን የሚል ስንኞች ነበሩት ግጥሙ። ግጥሙ የፉክክር ቅድሚያ በረሃብ እየጠን እየናጠን ከደፋ ነው ጠግቡ ውሻችን በለጠን የሚሉ ስንኞች ነበሩ ግጥሙ። ሳሞራ ኃይለማርያምን በደብዳቤ ዘዘኝ ያለው የስራ ሐሳቡ የመጣው ከጌታቸው እንደሆነ ስላወቀ ነበር። ወዲህ ደግሞ ጠቅላይ ሚኒስቴሩ ያችን ደብዳቤ ደፍሮ እንደማይጽፋትም ስለሚያውቅ ነበረ። በወቅቱ ለሳሞራ ከጌታቸው ይልቅ እነ አብይ ይበልጡበት ነበረ። በመጨረሻም ኃይለማርያም ማርያም ደብዳቤውን ሳይጽፋት ሳሙራም ሰዎቹ እንዲታሰሩ ሳያደርግ እነ አብይ ተረፉ። የወለታው ተቆጥሮለት ግንቦት 3 2010 ዓ ም በቤተ መንግሥት በክብር ተሸኘ። በአንገቱ ላይም የጭላዳ ጎፈር የሚያክል የወርቅ ንሻል ተጠለቀለት። እዚሁም ዕለት ጀነራል ሳሞራ የክብር ሽኝ ሲደረግለት በተመሳሳይ ዘመን ውስጥ ልክ እንደሱ ወደ ሥልጣን የመጣው የደህንነት መሥሪያ ቤቱ አለቃ ጌታቸው አሰፋ ራሱን ከኃላፊነት አግልሎ ሥራ ለቀቀ። አብይ አህመድ በዚያኑ ዕለት አባዱላ ገምዳን የደህንነት አማካሪ አድርጎ ሾመው ከመታሰር አድኖ ለዚህ ለሚናፍቀው ስልጣን ያበቃው ሳሞራ ዩኑስ ኃይለ ማርያም ደሳለኝን ባሰናበለበት አዳራሽ እርሱንም ሸኘው አብይ ጀነራል ሳሞራ ዩኑስ ከተነገረላቸው ገድል ውጪ ያልተነገረላቸው ብዙ ጃይነት የፈጸሙ ናቸው በማለት ያንን እርሱ ከስር ያተረፈበትን አጋጣሚ የጀግንነት ተግባር እንደሆነ በሚያሳብቅ አነጋገር አበባብሶ ገለጸውና ወደ ዝርዝር ጉዳይ ሳይገባ አለፈው እርግጥ ሳሞራ ለአብይ ባለውለታ ነው ከመቶ አለቀነት አንስቶ ሌትናር ኮነሬድ ያደረሰው ሳሞራ ነው። የጀኔራል ተክለ ብርሃን ወልድ አረጋ የቅርብ ሰው የነበረው አብይ አህመድ በዚህ ጀነራል ምርጫ በርካታ ኦሮሞ መኮንኖችና ወታደሮች እድገት በሚጠቀሙበት ቦታ ከመጦ አለቃነት ወደ ሌትናር ኮነሬድነት ተምዘገዘገ። በዚህ ረገድም ኮነኔር ጠቅላይ ሚኒስቴር አስብሎታል። እርግጥ ኮነሬድ አይደለም ሌተና ኮነሬድን ነው። ዝርዝሩን በሌላ ምራት እንተርከዋለን። ጌታቸው የአብይን ግብረ አበሮች ድርጊት እቅድና እንቅስቃሴ በሚገባ ያውቅ ስለነበር ይህንን የኢህአዴግ መድረክ ላይ በአጽንኦት በመናገሩ ምክንያት ይፈረዋል። ከሁሉም በላይ አብይ ጌታቸውን የሚፈራው ጥፋቴንና ኃጢአቴን ሚስጥሬን በሙሉ በማስረጃው ቃል ብሎ በማመኑ መሆኑን የቅርብ ሰዎች ይናገራሉ። በእርግጥ ጌታቸው ስለ አብይ ካልጋ ላይ ታሪኩ እስከ ፖለቲካ ህይወቱ አብጠርጥሮ ያውቃል። አንድ የአብይ የቅርብ አጋር የነበረ ኋላም አምባሳደር ተደርጎ የተሾመ ሰው በአንድ ኮክቴል ላይ የማግኘት እድል አጋጥሞ ነበር። ስለ ትግራይ ጦርነት አንስተን ስንወያይ ይህንን ጦርነት ለምን አታስቆሙም ስል ጠየቅኩት። ሰውየው ሞቅ ብሎታል። ይህ ጦርነት የሚካሄደው ለጌታቸው የጦርነት የሚካሄደው ለጌታቸው አሰፋ ሲባል ነው። አብይ ጌታቸው አሰፋ መያዙን ወይም መሞቱን ካረጋገጠ ይቆማል። የእርሱን አይነት ማር የሚያባንን እዠት ጌታቸው አሰፋ ነው ብሎኛል። በእርግጥ ራሱ አብይ ይህንን ሲናገር ተደምቋል። ትግራዊ ጦርነት እንደተጀመረና አብይ አሸንፎ የመቀሌ የገባው ባለበት ህዳር 21 2013 ዓ.ም ፓርላማ ሲያብራራ የደህንነት ኃላፊው የመኝታ ቤቱንም የሽንት ቤቱን ቁልፍ ያዘብኝ፣ ኦነግ ይገድልሃል፣ አልሻባብ ይገላል እያለ ያስፈራራች፣ ፈርቼ ልጆቼን ወደ አሜሪካ ላክ በማለት ተናግሯል። የሁለቱ ሰብ ወደ አልሆነ አቅጣጫ ሄዶ ሀገርን ይዞ እንዳይሞት ሁለቱም ወሳኝና ትልልቅ ኃላፊነት ላይ የተቀመጡ በመሆናቸው የሰኩ ሰዎች አብይ ኢህአዴግ ሊቀመንበር ሆኖ ከተመረጠ በኋላ ጠቅላይ ሚኒስትር ሆኖ ቃለ መሐላ ሳይፈጸም በፊት ለማስማማትና ለማግባባት ሞክረው ነበር። ራሱ ኃይለማርያም ደሳለኝ ሁላቱ ተሾመ ፀረ መኮንን ተቀዳ አለሙ ሆነው በሸራተን አዲስ ሆቴል ውስጥ የሽምግልና ለት እንዳይዘ ይቀመጣሉ አሸማግሉኝ ብሎ መልእክት የላኩ አብይ ነው። የዚህ ምክንያቱ ደግሞ አብዝቶ መፍራቱ ነው። ያችን የሚጓጓላትን ስልጣን ለአንድ ቀን እንኳን ሳያያት ጌታቸው አንድ ነገር እንዳያደርገው ሳይፈራ አይቀርም። ሽማግሌዎቹ ሁለቱንም ማገናኝተው ለማወያየት ወሰኑና በቅድሚያ አብይን ጠሩት። ከአፍታ ቆይታ በኋላ ጌታቸው መጣ። ይሁን እንጂ አብይ ጋር ለመስማማት ታስቦ እንደተጠራ አልተነገረውም። ሲመጣ እነዚህ ሰዎች ካገዩ ብቃ ተቀምጠዋል። ጌታቸው ሰውየውን ሲያየው ደሞ ፈላ ይላል። ከነዚያ ውስጥ አንዱ አብይ ወደ ስልጣን ባመጣው የኢህአዴግ ማዕከላዊ ኮሚቴ ስብሰባ ላይ ጌታቸው ክፉኛ ሲወርፈኝና ወንጀሎችን ሳቀርብብን ነበር፣ እንዲያ ሆኖ ከመመረት አልቀረም በማለት ያክላል። እና ምሽራቱን ሽንግልና ከሸፈ ጌታቸው ከአብይ ጋር እንዲነጋገር የተዘጋጀው ፕሮግራም መሆኑ ሲነገረው እየተሳደበና እየተጨነጫነ ወጣ። እኔ ከአንተ ጋር የሚሸማገልበት ምክንያት የለም ሀገር አጥፊነ። ይህች ሀገር እንድትጠፋ ደግሞ ስልጣን አግኝታል ያንን ማድረግህን ቀጥል ብሎ እየተራገመ ወጣ። አብይ የደህንነት መስሪያ ቤቱ ስም በማጥፋቱ ጌታቸው የተበቀለው መሰለው ፓርቲ አባላት በአመራርነት የያዙት የትግራይ ተወላጆች ብቻ የበዙበት ከቁጭ የራሱ ሰራዊት አለው አምባገነን ምንም እርባና የሌለው እንደሆነ ደጋግሞ ተናገረ። ሰውዬው ሁሉንም የኢትዮጵያ ነባር መንግስታዊ ተቋማትና ማህበራዊ እሴቶችን በማጠልሸት የተዋጣለት ቢሆንም ክፉ በትሩን ደጋግሞ ካሳረፈባቸው ተቋማት አንዱ የደህንነት መስሪያ ቤቱ ነው ይሁን እንጂ አቤ ከዚህ በፊት ስለ ደህንነት መስሪያ ቤቱ የነበረው አቋም እንዲህ አልነበረም ነበር በሁለት ሺ ዘጠኝ ዓመተ ምህረት የበጋ ወራት ላይ በደህንነትና መከላከያ መስሪያ ቤቶች የትግራይ ተወላጆች በዙብን የሚለው ጉዳይ ተንስቶ በአንድ ኢህአዲግ ስብሰባ ላይ ለውይይት ቀረበ የተቀረበ ጉዳዩ ላይ ክርክር ሲካሄድ ሲራጅ ፈርጌሳ የመከላከያ ሚኒስትር ነበር እሱ በሚመራው ተቋም ውስጥ ያለው የቤር ስጥ ዘርዝሩ አቀረበ። በትክል ሲታይ ሰዋይቱ ቁጥር ኦሮሚም የሚበዛበትና አማራና ትግራይ ደግሞ ከጥሎ የሚቀምጡበት እንደሆነ አስረዳ። ጌታቸው አሰፋ እሱ ተቃም ውስጥ ያለው ለማብራራት እድል ሲሰጠው አብይ አህመድ ገብቶ የሚናገረው ነገር እንዳለ በመጠቆም ለምናገን እንዲፈቀድለት ሰብሳቢውን ኃይለ ማርያም ደስ ጠየቀ። እድልም ተሰጠው። የጸጥታና የደህንነት ተቋም በአንድ ቤተሰብ ሊተዳደሩ ይችላሉ። ይህ ጉዳይ አንገብጋቢ ለምን እናደርገዋለን? እንኳን ካንድ ብሔር ይቅርና ካንድ ቤተሰብ የተዋጡ ሰዎች ሊያስተዳድሩት ሊሰሩበት ይችላሉ። እነዚህ ተቋማት የአንድ አካባቢ ሰዎች ብቻ ያዙት ብሎ ለውይይት ማቅረብ ልክ ሊሆን አይችልም በማለት ተናገረ። እናም በየዋኛው አብይ ጌታቸው አሰፋ እንኳን የትግራይ ተወላጆች ይቅርና ቤተሰቦቹን ብዛ ይዞ መስሪያ ቤቱን ቢመራው የሚያሳስብ አይደለም። በአሁኑ በአብይ ደግሞ የትግራይ ተወላጆች ብቻ የተሰባሰቡበት ተቋም በመሆኑ መፍረስ ይገባዋል። እናም አደም መሐመድና አደም ምላሽ ክብረ ሚካኤልን እያፈራረቀ አስቀመጠበት። ከዚያም የአማራ ክልል ባለስልጣናት ሲገደሉ፣ ሰሜን ይዝ ሲማረክ፣ በአንድ ቀን ከ20 በላይ ባንኮች ሲዘረፉ፣ ህጻናት ሲቀጠፉ፣ ወጣይ ሴቶች ሲጠፉ፣ ህጻናት ከረኝነታቸው ሲታፈኑ፣ የማይሰማ የማያይ ጁዳ መስሪያ ቤት ሆኖ አረፈው። ይልቁንም ችግር ከመድረሱ በፊት ከማክሸፍና ከማወቅ ይልቅ በቀንጅቦችና በፀጉረ ልውጦች እያሳበፈ ቀጠለ። ጌታቸው ከአቢይ ጋር መስራት አይቻልም ብሎ ከወሰነ ቢቆይም የመጨረሻ እርምጃ እንዲወስድ ያደረገው ግን ግንቦት 28 2010 ዓመተ ምህረት በለተ ማክሰኞ የተፈጸመው ነገር ነው። በዚያች ዕለት የኢህአዴግ ስራ አስፈጻሚ ያልጀርስን የድንበር ኮሚሽን ውሳኔ ያለ ቅድመ ሁኔታ ለመተግበር ተስማማ የሚል ዜና አመሻሹ ላይ ተሰራጨ። የሆነው ግን እንደዚህ አልነበረም። ግንባሩ ስራ አስፈጻሚ የኢትዮ ኤርትራን ችግር መፍታት ይገባል ለሚል ጥቅል ውሳኔን ያሳለፈው የድርጅቱ ስራ አስፈጻሚ የተሰባሰበው ለዚህ ባይሆንም በረቶ አጀንዳ ሆኖ እንዲያዝና ኤርትራ የኤርትራ ጉዳይ መጫወት የዘመን መቋጨት የዘመኑ አጀንዳ ሊሆን እንደሚገባው በተተነተነ ማስረጃ ያቀረበው ጌታቸው አሰፋ ነበር። በመጨረሻም ስራ አስፈጻሚ ይህንን ጉዳይ መፍታት እንደሚገባ አምኖ ችግሩን በምንቸኝነት መፍታት አላፊነት ግን ስራ አስፈጻሚው ስላልሆነ መንግስት ዋናኛው ፈጻሚ ስለሆነ ግንባሩ አባል ድርጅቶች ድርጅቶችና ግለሰቦች በየደረጃው እንዲወያዩበት ወሰነ። አብይ አመገኙ ጉዳዩ ያለቀለትና የመጨረሻ ውሳኔ አስመልስሎ እሱ ጠቅላይ ሚኒስትር ከሆነ ባህራ ራሱ ተነሻሽነት ያመጣው ከዳድርጎ አመሻሹን ላይ መግለጫ ወጣበት። የኢትዮጵያ መንግስት ያልጀርሱን ስምምነት የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተቀበሎ ተግባራዊ ለማድረግ ወስኗል። ለተግባራቱ ያለ መመንታት በቁርጠኝነት ይሰራል። የኤርትራ መንግስትን ተመሳሳይ አቋም በመውሰድ ያለምንም ቅድመ ሁኔታ የሰላም ጥሪያችንን ተቀብሎ በሁለት ወንድማማች ህዝቦች መካከል ከዚህ በፊት የነበረውን አብሮነት ሰላም ወደ ነበረበት ለመመለስ በቀጣይ ዘላቂነቱን ለመጠበቅ ለተግባራዊነቱ ያለምንም ማመንታት በቁርጠኝነት እንዲሰራ እንጠይቃለን ሲል መግለጫ አወጣ። የኢህአዴግ ስራ አስፈጻሚ ስብሰባ ወቅቱ የተካሄደው በመደበኛ ነበር። ሆኖም አጀንዳው ይህ አልነበረም። የኮሚቴው አባል የነበረው የደህንነት ኃላፊው የነበረው ጌታቸው አሰፋ ግን ይህ ጉዳይ አጀንዳ እንዲሆን ጠይቆ ተከራክሮ ነው መወያየው ነው። አናም አቤ ጉዳዩ እሱ አጀንዳ እንደሆነ በማድረግ የሚዲያዎችን ነው ተቆጣጠረ። ከአንድ ወር በኋላ በአስመራ ከተማ አቀባበል ሲደረግለት በኤርትራ ቴሌቪዥን ታየ። ጌታቸው አሰፋ ግን ኮለከም በኋላ ግንቦት 3 2010 ዓ.ም በዕለተ ሐሙስ ስራው ለቀቀ። ከዚያ ጊዜ አንስቶ ለአብይ አህመድ ከሸር ባሰበት ሁለቱ ቀውሶች ጌታቸው አሰፋ የፈጠራቸውን የሚፈጥራቸው የሚፈጠራቸው አድርጓ አስወራ። የሰኔ 16 ቦምብ ፍንዳታ፣ የሲዳማ ወላይታ ግጭት፣ የኢትዮ ኤርትራ ድንበር መዘጋት በጥቅምት 2011 ድንበሩ መልሶ መዘጋቱ ይታወሳል ወዘተ በቀድሞ የደህንነት ኃላፊ የተፈጠረን ዶሮ ማስነከር ቀጠለ። እርሱም ዳር 21 2013 ዓ.ም በፓርላማ ይህንኑ ብሏል። የአማራ ብሔርተኞች ሰዓት እንደ ጀዋር ያሉ ግለሰቦች ሚዲያዎቹ ዋና አጀንዳቸው ጌታቸው አሰፋ ሆነ። መንግስት ክስ አዘጋጅቶ በኢቲቪና በአዲስ ዘመን ቀረብልኝ ሲል ጌታቸውን ጠራ። ሐምሌ 2010 ዓ.ም ም ጌታቸውን እንዲያቀርቡለት የፌዴራል ፖሊስ ኮማንዶ አባላትን ያሰማራ ክስተት ግን ከሁሉም የባሰ ሙከራ ነው። እነዚህ ላይ አንድ የመውጫ ወግ እናስቀምጥ። በዚህ ጽሑፍ ውስጥ አባት ወርብ የሚል ቃል መጠቀሱ አይዘነጋም። በአቢል ስልጣን ዓመታት መንግስ ባለስልጣናት መገናኛ ብዙሃን ስለዚህ ጉዳይ ተደጋግሞሽ ሲነገር የነበረው መጣው አይቀርም። ነገሩ ሰዶ ማሳዳድ ነው። እንዴት ነገሩ ነው? እነ እንልማ መገርሳ መሰለያ ነዎቹ ቲም ለማዎች በኦሮሚያ ውስጥ አምሱ እንዲከታተል አደረጉ። አንድ ዜና አሰሩ። አንድ ልጅ በመንግስት ወታደሮች ተገደለባት የተባለች እናት ተገደሉ፣ የአብራኳ ከፋ ያስክሪን ላይ እንድትቀመጥ ተደረገች የሚል ነበር ዜናው። የነዘገበው ደግሞ ነበረ። ከዚያም ይህን ድርጊት ቁጣ አንቀሰቀሰ። ብዙ ኦሮሞዎች ተናደዱ። የፍሎሪዳው ነዋሪ የሆነውን ሆኖ ሌሊሳ የተባለ ባለሀብት ያን ያህል ግን የበሸቀ ያለ አይመስልም። ዊሊያም ሮቹ ነው ጥቶ ትዕዛዝ የሚሰጡ የትግራይ ባለስልጣናት ለእርሱም የሚታዘዙ የኦሮሞዎችን የሚረሽን ገዳይ ስኳድ የሚመስረት ሲል ከነለማ አብይ ጋር መከረ። በመጨረሻም ገዳይ ስኳድ አባት ወር የሚባል ስም ተሰጠው። ከጌታቸው አሰፋ ጀምሮ ሌሎች ባለስልጣናትን የሚገድል የተቋቋመ ይህ ቡድን የአንድ ሰው ህይወት ሳያጠፋ ስርዓቱ ተወገደ። ኋላ ግን ያን በኦሮሚያ ክልል መንግስት በጀትና ጉልበት የተቋቋመው አባ ቶርቤ ለብልጽግና መንግስት የቀን ቅዠት ሆነ።